ባይኔ እንደመጣሽ ቁጥር ሰላም፣ እንዴት ናችሁ ቤተሰብ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ መጣሁት ለሆነ ጉዳይ ነው። እና ደግሞ ሄርካንም ደውዬ ጠርቻታለሁ። የባለፈውን ቪዲዮ እንዳያችሁት በቃ በጣም አስቀያሚ ነበር። እኔን እና ወንድሜን አሸማቀው ነው ይላኩንና የኒያካንም እህቱም ሄርካም ሆነው በጣም እያሾፉብን ነበር። እና እኔ ደግሞ ታውቃላችሁ፣ የምገፋ ተራራ አይደለውም። የምፈልገውን ነገር ሳላገኝ መቼ መቀመጥ አይነት ሰው አይደለውም። እና ደውዬ ጠርቻታለሁ፣ እየጠበቅኳን ነው። በጣም ብዙ ነገር አስቤያለሁ። ወይ ደው እኔ ያሰብኩትን ነገር ማንም እንት ሊለው አይችልም። ግን ወንድሜንም እኔንም እንደዛ አሸማቀው የትም ሊደርሱ አይችልም። የትም ማለት ነው ልጁንም መልሰንላችሁት ግን ደግሞ በቃ በጣም በጣም የሚያናድር ነገር ነው። በቃ ጫፍ ደርሰን እኛ አሳካ ነው ብለን በጣም ደስ ብሎን ነበር። ይሄን አካውንቱንም ፈልጌ ነበር፣ ሎስ ነበር ኦልሬዲ በቃ ሰጥሻለሁ ምናም ብሎኝ ተስማምተን ነበር። እህቱና ሄርካ እዛ ጋር የሰሩት ድራማ በጣም የሚያስጠላና በጣም አስቀያሚ ነገር ነው እና ዛሬ ደግሞ እሰር አላችኋለሁ። እኔ እንዳና የምገፋ ተራራ አይደለሁ። በወንድሜ መታው አለቃቸውም በፍጹም። እና እስኪ ያሰብኩትን ነገር አብረን እናያለን። ብቻ ግን በጣም ብዙ ነገር አስቤያለሁ። ባለፈው ማይታችኋል። አካውንቱን ሊሰጠኝ ሊፈርምልኝ ሲል ነው አቢኒ መጥቶ አቋርጦት እንትን ያለውና በጣም አቢኒ ያብቃል ምናም በቃ ሆኖ በጣም የሚያስጠላ ስራ እየሰሩ ነው። እና ደግሞ ጭራሽ የእኔ አካልን እኔ እወደዋለሁ አይነት ነገር ምንም በሱ እንዲመጡ አልፈልግም ሲጀመር እና ለሱ ትንሽ ስሜት አለኝ፣ ምንም ቢሆን እሱን እና ብቻ በቃ እሱን ነው የምፈልገው እኔ፣ ሌላ ምንም አልፈልግም ነው። በጣም እዛ ጋር ያላቸው ነገር በጣም የሚያስጠላ ነገር ነው። እህቱን በጣም ነው ያስደበረችን። ወንድሜንም በጣም አበሳጭተዋለች። ልጅ አለ በሚል ተልካሻ ምክንያት ይህን ሁሉ ነገር አድርገዋል። ብቻ በጣም የሚያስጠላ ነገር ነው እና፣ ጋይስ አሁን ሄርካን ጠርቻታለሁ። እያንዳንዱን ነገር እናወራለን። የሆነውን ነገር አብረን የምናየው ይሆናል። እስቲ ጋይ ሳይቲንግ ደርሳለች እየመጣች ነው እና እስቲ የሚሆነውን እናያለን። እሺ ለምን ጠራሽኝ? ለምን እንደጠራሁሽ በደንብ ታውቂያለሽ። ይልካ ነይ። ምንም የማውቀው ነገር የለም። አንቺ ያው የምትጠሪበት ነገር ትክክለኛ ስላልሆነ ነው። ዝም ብዬ እስቲ ላዳምጥሽ። ያው ደግሞ የኔ አካልንም ስም ስለጠራሽ ነው የመጣው እንጂ መምጣት ፈልገኝ። አረ፣ ያሱን ስም ስለጠራሁ ያው የኔ አካልን ጥና ኩብም ሰላማለች። አረ ጭራሽ አይተሻለ። የዛን ጊዜም ደግሞ ያደረግነውን ነገር ሁሉንም ነገር አይተሻለ አይደለ? ስለዚህ ከድጋሚ ተንኮል አስበሽ አይደለም መቼም የጠራሁሽ በትክክለኛው መንገድ ስለሆነ ነው የሱን ስም አንቺ ምንድን ነሽ ለሱ? ሲጀመር ምንሽ ነው እሱ? እኔ አካል እስካሁን ምንም አይደለም፣ ግን ከዚህ በኋላ በጣም ብዙ ነገር አስቤያለሁ ከእሱ ጋር ለመሆን ከሱ ጋር ብዙ ነገሮችን አቅጃለሁ፣ ምናምን አውርቻለሁ፣ እና ብዙ ነገሮች የምናሳካበት ነገሮች ይኖራሉ። እሺ ምን ያገባሽ አንቺ ስለሱ? እ እባክሽ በደንብ እናያለን በቅርቡ፣ ማለት ነው። ላይ ያኔ እኮ ያንጨረጭረሽ ነገር ምንድን ነው? ለምንድን ነው ማንጨረጨረኝ? ለሳይልም በጣም ነው የሚያስጀምር አትመጣጠኑ ነው። ማኔ ለት በጣም ነው የምንመጣጠነው። የማትመጣጠኑት እናንተ ናቸው። ለነገሩ መጀመሪያ ሲጀምር ተግባባችሁ ነው። መጀመሪያ ከሆነ ሰው ጋር ሊግባባ ነው የዛኔ እንደዛ ስለተን ስትሉ፣ ምንም አላልኩም አይደለም። አሁን ግን እመጣልሻለሁ፣ ሄርካ እመጣልሻለሁ። በትልቁ ነው ደሞ የማይገፋ ተራራ ማለት። አልፈራሽም አካል ጋር ምናምን ከኔ አካል ጋር ብዙ ነገር ስለሆናችሁ አሁን ሄርካ መስፈራይ ነሳውናት ብለሽ ካሰብሽ ተሳስተሻል። እኔ በጣም ብዙ ነገሮች መተውብኝ ማስፈራራይ ደርሶብኝ ና ምና ምን ያለፉ ሰው ነኝና በጣም ብዙ አትቆረጥ እና የዛን ጊዜ ደግሞ እናያለን። ግን አርፈሽ እሻውን ለማስተስራትሽ ይዛሽ ብትቀመጪ ይሻላል። አለበለዚያ እኔ የማደርገውን አቃሉ ይቃ ስርዓትሽን ይዛሽ ብትቀመጪ ይሻላል። አምነሽ ማለት ነው እንደ እንደተሸነፍሽ እኔ ደግሞ መቼም ታሸንፉ እኔ አይደለሁም የተሸነፍኩት፣ አንቺ ነሽ የተሸነፍሽው። ረሳሽው እንዴ ማለት በጣም ብዙ አቅለሽ ነበር። አንቺ የምሬ የእኔ አካልን አካውንት ልትወስጪ ነበር። ሰምኛሽ መቼም አይቀር አካውንቱን ከዚህ በኋላ መቼም ብታገኘው፣ ልጁን ደግሞ እንዳያችሁት ደስ በሚል ሁኔታ ወስደነዋል እና ያ ነገር ላላስ በጣም ደስተኛ አድርጎኛል። የምሬን ነው የምልሽ። እኔ ሄርካ በማይመጣ ነገር ነው የሚመጣብሽ ይኸውልሽ። ሰውዬ ነው ያምሻል። አእምሮሽ አይሰራም። አትንኪኝ! እሺ? አምሮሽ አይሰራም። የማይሆን ነገር ነው ይሄ ሰሚያሽ፣ የማይሆን ነገር እኔ በህይወት እያለው ሄድክ፣ እኔ በህይወት እያለው፣ በፍጹም ከእኔ አካል ጋር አንቺ በህይወት እያለሽ ይመስለኛል። እንደው ሳንጋባውን ላይ እሱ ነው የምናየው ይሆናል። አሁን ግራ እየገባኝ ነው ወዳጅም መሆን ማለት ግን በአንድ ምላሽ ሁለት ቃላቶችን ማውራት አይከ እሱ አይመለከትሽ ነበርካ ስንት ታሪክ አሳልፈናል። እንገር እኔና እሱ ስንት

ሰው እንደዛ፣ ምን ነው የምታውቂኝ? ሄርካ በደንብ ነው የምታውቂኝ ማለት ነው። እንደምታስፈራሪው ልፈራልሽ የምችል ዓይነት ሰው አይደለሁም እያልኩሽ ነው። ማለት በምንም ልትመጭብኛችሁ ገብቶሻል። እሱን እናያለን፣ ሄድኩኝ፣ እሱን እናያለን። በጣም ትፎክሪያለሽ፣ ነገሮችን ታደርጊያለሽ። ግፋ ቢል የምታደርጊው ነገር የሆነ ሁለት ወንዶች ይዘሽ ትመጫለሽ፣ ኦር ታስደብደብኛለሽ ምናምን ምናምን ነገር ር ደግሞ ወይ የኔ አካልን ሄደሽ ታደብ ይዋለሽ ከዛ ያለፈ ነገር ሳማና ያላለፈ ነገር ግን አጠገቡ እንድትደርሺ አልፈልግ። አጠገቡ አጠገቡ እንድትደርሺ እሱን ጋር ልትፎካከሪ ነው ከኔ ጋር ልትፎካከር፣ ያ ሄርካ ለምን አልፎካከር ማለት ነው? ምትፎካከሩ ከኔ ጋር አሊና ልትኩስ ጀመር። እንትናችን የተለያየ ገብቶሻል። አሁን እኔ መተሽ ልታስፈራሪኝ የምትይበት አይነት ወይ ላይ አይደለሽ ማለት ነው። ቪዲዮ አድርግሽ ደግሞ ይሄን ያክል እንዳይልሽ ምናምን የሰለፍ የምትንጨረጨሪው ምናምን እንዳይልሽ ከሆነ አይሳከሽ። መቼም ቢሆን እሱ አይወድሽም። ከባድ እሱን እናያለን። ሄርካ መቼም ሊወድሽ አይችልም። እሱን እናያለን። ያለን የምናየው ይሆናል። ግን አንቺ ሰዓት ይዘሽ ልትቀመጭ ይሻላል። ስርዓት አሊስ እኔ እነግርሻለሁ፣ አቡዬ አጠገብ እንዳትደርሺ እንዳትደርሺ። ሰኛሽ በጣም እያናደርሺ ነው ሄልካ ታውቅሻ፣ በጣም እያናደርሺ ነው። እኔ ደግሞ ሰልችተሽኛል ማለት መምጣትሽ ሁላ ለኔ መጥራትሽ ሁላ በቃ የሆነ ገብቶሻል። ለማስጠንቀቅ ነው ያክል ነው የመጣው አንቺ ልታስጠነቅቂኝ ሳይሆን አንቺ ከዚህ በኋላ እሷ አጠገብ ቀርቶ ስለሱ ክፉ ነገር ለማሰብ ጭንቅላትሽ ሸከስም ሽኔ አንቺ እንደምታስቢው ምኑ ነሽ? ምኑ ነሽ? ምኑ ነሽ? አንቺ አንድ ተራ ተራ

አትመጥኝም፣ አትመጥኝም። ማን ተራ ተራ ሰው ነሽ አንቺ። ሰይጣን እንኳን እኮ ተራናሉ ብለሽ ያወራሽ አለሽ። ተራ ሰው ነሽ፣ ተራ በደንብ ባቅሻል አንድ ተራ ሴት ነሻች አንቺ አልተባልሽም ተራ ሴት እንገርሽ አንቺ ሳትሆን እኔ ላስጠንቅቅሽ ከዚህ በኋላ አቡዬ አጠገብ ኧረ እባክሽ አጠገቡ ቀርቶ አርቶ ማለት ነው ስለሱ ክፉ ነገር ለማሰብ እሱ ላይ ክፉ ነገር ቢደርስ ባይኔ እንደመጣሽ ቁጠሪ ገብቶሻል አይደለም ከዚህ በኋላ አቡዬ አጠገብ እንዲህ ለመድረስ እንዲህ እንዴ፣ መስመር አንቄ አንቄ አርፈሽ ብትል ይሻሻል፣ እንደተከበርሽ ለነገሩ፣ ክብር አይወድልሽም። ክብር ያለው በቂ ነኝ። በቂ ተራ ሊወዳደር ይችላል። ከሰው ጋር መወዳደር ያለብኝ አንቺ ኮ ሰው ሄርካ በጣም እያናደርሽው ኧረ ተናደርሽ በጣም እያናደርሽው ነው ሄርካ ሥራ ትያለሽ እኔ አሁን ሥራ ትያለሽ ስሚ እኔ በምለው መንገድ ካልሄድሽ ምን እንደሚደርስብሽ ጠንቅቀሽ ታውቂያለሽ በደንብ ታውቂያለሽ ለምፈልገው ነገር መቼም ቢሆን ወደኋላ አይደል የምፈልገውን ነገር ሳላገኝ መቼም አልቀመጥም ታውቂያለሽ ይሄንን ደግሞ ስሚ ሄርካ በደንብ ታውቂያለሽ አይደለ እኔ

የማይገፋ ተራራ ላይ ገፋሽ። በምንገናኘው ነገር እንገናኛለን። ወንዶችሽን ይዛሽ ልትመጪ እሱን